ውድ የቀለሜ ቴክ ቤተሰቦች እንኳን በደህና ወደዚህ ቻናል መጣችሁ። አዳዲስ የሆናችሁም እንኳን ወደዚህ ቻናል በሰላም መጣችሁ ብያለው። ይህ ቻናል ስፔሻሊ ለተማሪዎች ዲፓርትመንት ሪቪው እና ቴክ መረጃዎችን በመስራት ይታወቃል እና ጀማሪዎች፣ ስለዚህ ላይክ እና ሰብስክራይብ በማድረግ አበረታቱን እንላለው። እንግዲህ ዛሬ እንደምታዩት እንዲህ በአማረ ቦታ ቀረጻችንን እያደረግን ያለ ነው። ይህ ሌላ ቦታ እንዳይመስላችሁ ከዶርማችን ከላይ ነው እና እንዲህ በጣም የሚያምር ቪው ነው ያለው ከዶርማችን ጀርባ እንደምታዩት፣ ነው እና ዛሬ የመጣ ነው ዲፓርትመንት ሪቪው ፓርት ፎር ቪዲዮ ለእናንተ ለማቅረብ ነው። የዛሬ ዲፓርትመንት ሪቪዋችን ምንድን ነው? ፉድ ሳይንስ ይባላል። ፉድ ሳይንስ አብዛኛው ተማሪዎች ዘንድ አይታወቅም፣ ግን እኔ ራሱ ኢንተርቪውን ከሰማውኝ በኋላ በጣም ነው ኢንተረስት የወደድኩት ለዲፓርትመንቱ። በጣም የሚገርም ዲፓርትመንት ነው ፉድ ሳይንስ የሚባለው ዲፓርትመንት ያው እንደ ኢትዮጵያ ዩኒቨርሲቲ ያው የሌሎችን ባላውቅም ተመሳሳይ ነው የሚሆነው፣ ግን የአራት ዓመት የግቢ ቆይታ አለው። በነገራችን ላይ የዲፓርትመንት ከኒውትሪሽን ጋር የሚያያይዘው ነገር አለ። ለዚያም ነው ከዚህ ይህን ዲፓርትመንት በሁለት ፓርት እንሰራዋለን፣ ረዥም ስለሆነ የኢንተርቪው ቆይታችን። ልክ የኢንተርቪው ሁለቱ ፓርቶች እንዳለቁ ኒውትሪሽንን ዲፓርትመንት ኦፍ ኒውትሪሽን አያይዘን እንለቅላችኋለን። እና በጣም የሚገርም ዲፓርትመንት ነው። ግራጅዌት አድርጋችሁ ቆጣችሁ በኋላ ራሱ ስርዓት አለው ምናምን በዚህ ዲፓርትመንት ማይታሰብ ነው እና በጣም ዋው እኔ ምን ልበላችሁ፣ በቃ ተመችቶኛል ዲፓርትመንቱ እና ይህን ዲፓርትመንት ምረጡት፣ በእውነት ታተርፉበታላችሁ። ከኢንተርቪው ሴክሽንም በኋላ እናንተም ሞር ኢንተረስትድ እንደምትሆኑ ተስፋ አደርጋለሁ። ስለዚህ ይህን ዲፓርትመንት ምረጡት። አሁን ቀጥታ ወደ ዲፓርትመንት ሪቪው ቪዲዮ ፓርት እንሄዳለን። ጋይስ ተከተሉ። ስሜ ጤና ይብክ ይባላለሁኝ። የአራተኛ ዓመት ፉድ ሳይንስ ተማሪ ነኝ። አግሪ ግቢ ሀዋሳ ዩኒቨርሲቲ ፉድ ሳይንስ እያጠናሁ ነው ማለት ነው። ጊዜሽን ስለሰጠሽን እጅግ በጣም ከልብ እናመሰግናለን። ቀጥታ ወደ ጥያቄዎች እገባለሁ። እንደ ፉድ ሳይንስ ተማሪ ይህን ዲፓርትመንት መርጠሽ ነው ወይስ እንዲሁ ነው የደረሰሽ? እስቲ እሱን ጥያቄ ብትመልሺው። መጀመሪያ ዲፓርትመንት መረጣው ላይ ስለ ፉድ ሳይንስ ብዙ ክሉ አልነበረኝም እና ላይክ አዘር ሳይንስ ውስጥ ነበርና ስንተኛ መሰለ አምስተኛ ነው ምናምን የሚያረፍትና ይደርሰኛል ብዬ አላሰብኩም ነበርና ከመረጥኩኝ በኋላ ግን ምን እንደሆነ የተወሰነ አይቼ ነበር ቤትም ነግረውኝ ነበርና ከደረሰኝ በኋላ ግን ብዙ ትናላልኝ ሰማው ከመረጥኩ በኋላም ባውቀውም ግን ደስ ብሎኝ ነበር እና አይከፍል። እና ዲፓርትመንቱን እንዴት አየሽ? እንደጠበቅሽ ነው ወይስ እንዴት ነው? እንደገባሁት እንዴት ነው ፊልዶቹ እዛ ውስጥ ፉድ ሳይንስ ውስጥ ኢንክሉድ የሚደረጉ ናቸው ብዬ የማላስባቸው ነበሩ እና እነ አፕላይድ ማትስ መኖሩ እነ ፊዚክስ ነክ ነገር መኖሩ እሱ ትንሽ ጥያቄ ፈጥሮብኝ ነበር እና ግን ስሩታይ በደንብ ከኮርሱ ጋር እየተግባባን ስንመጣ ነገሮች በጣም ነበር የቀለሉልን። አስተማሪዎችም ጥሩ ስለነበሩ እንደዛ ነው የሆነው እና ምንድነው ኮሚትመንት ነው የሚጠይቀው። ምንም ነገር ለመስራት ተግተን እዛ ጉዳይ ላይ ትኩረት ከሰጠን ሁሉም ነገር ቀላል እንደሆነ በሂደት እኔም የተረዳሁት ነው። ከኔም ኋላ የመጡ ልጆች ብዙ ኮርሱን እንዳዩት ምናምን ይፈራሉ እና እሱ ትክክል አይደለም። ኦልሬዲ ሃይስኩል ላይም የተማርናቸው ነገሮችም ስለሆኑ በደንብ ትኩረት ሰጥተን ስናየው፣ ስንጠይቅ፣ ስናጠና እየቀለሉ ይመጣሉ እና ዲፓርትመንቱ በጣም ጥሩ ነው በጥሩ ውጤት ሰርተ ከተመረቅ ውጪ የኛም ሲነሮች ስራ እንዳገኙ ሳይቶቹ ደግሞ ወደ ስራው ዓለም ሲገባ፣ ይሄኛው ዲፓርትመንት የኛው ሞር ምግብ ላይ ነው ምግብ ላይ ነው ትኩረት ሰጥቶ የሚሰራው እና የፉድ ሴኪሪቲ ላይ ሴፍቲው ላይ ኳሊቲው ላይ ሞር ዲቴል ገብቶ የሚሰራም ስለሆነ ቤዚክ ነው። ባትሰራበት እንኳን ወደፊት ራሱ ላይፍ ላይ ጤናማ የሆነ ምግብ ከተመገብክ እኮ አንተ በቃ ሴፍ ነው ብዙ ነገር ላይና መሰረታዊ የሆነ ነገር ስለሆነ ምንም እዚህ ጋር ይሄ ወተ በመንግስት እስከ መቀጠርም ጥገኛ እስከ መሆንም ምናምን አታስብም። ፕላስ ደግሞ ይሄ በራሴም የምትሰራው ነገር ነው። ለምሳሌ አሁን አንድ እንትን አለች እና በዚህ ዲፓርትመንት ተምራ የራሷን የሆነ ኢንቨስትመንት፣ ስለዚህ የመንግስትንም ምናምን አጠብቅም ብዙ ነገሮችን መስራት ይችላለ። ዋናው የማሰብ ጉዳይ ነው ነው የማስበው እና እሱ እሱ ነገር ላይ አሪፍ ነው እውነት። እና ሆቴሎች አካባቢ ሞር ፉድ ፋክተሪ ላይም ኳሊቲ አሴስመንት ይሰራል ኤን ጂኦ ምናምን ላይ ስለዚህ፣ ከዚህ በፊት የተመረቁ ጥሩ ጥሩ ቦታ እንደደረሱ ምናምን ሰምተናል፣ እና በዛ ንደ ተጽናና። መጀመሪያ ስንገባ በጣም ትንሽ ሆነው ነበረ፣ ትኩረት አልሰጠነውም። የተወሰኑ ወራት ላይ ከዛ በኋላ ጥሩ እየሆነ ነው የመጣው፣ እና እኔ ወድቸዋለሁ። ዋው በጣም ኢንተርቪዋችን በዚህ ብናጠቃልልም ምንም አይመስለኝም። ኦልሞስት ሁሉ ጥያቄዎችን በአንድ ጥያቄ ነው የመለስሽው፣ እና ቅድም አንቺ እንደነገርሽኝ ዲፓርትመንቱን አልመረጥሽው እንዲሁን የደረሰሽ ነው። አብዛኛው ተማሪዎችን ለመጠየቅ እንደሞከር ነው አግሪ ግቢ ያሉ አብዛኛው ዲፓርትመንቶች ፈልገን አይደለም የገባነው፣ ግን ከገባን በኋላ ደርሶን ቢሆንም የገባነው ከገባን በኋላ ግን በጣም ብዙ አድቫንቴጅ እንዳለው ተረድተናል ብለናል እና አንቺም ይህን ሀሳብ ነው መመለሰሽ ሼር ያደረግሽን እና በጣም ሁለተኛው ጥያቄ የሚሆነው ፉድ ሳይንስ የሚባለው ዲፓርትመንት እንዲ በቃ በአጠቃላይ ጀነራሊ ፉድ ሳይንስ የሚባለው ዲፓርትመንት ምንድን ነው? ምንድን ላይ ነው ትኩረት የሚያደርገው? አንድ ተማሪ ፉድ ሳይንስ ሲመርጥ ምን አገኝበታለሁ ብሎ ነው ቢመርጥ? ምን አገኝበታለው? በዛ ዲፓርትመንት ምን ጥያቄ። እሺ አጠቃላይ ፉድ ሳይንሱ የሚያጠናው እንግዲህ ፉድ ከዛ ሳይንስ ነው የሚለውና ምግብ ላይ ነው ትኩረት የሚያደርገው። ምግብ ላይም ምስል ቅድም እንዳብራራው የምግብ ያው ከፕሮዳክሽን ገና ፋርም ላይ ፕሮዲስ ከሚደረግበት አንስቶ ማርኬት ደርሶ ከዛ ደግሞ ተመጋቢው ጋር እስከሚደርስ ድረስ ያለውን እያንዳንዱ ሴፍ መሆን አለበት ነው ፕሪንሲፕሉ። ገብተዋል አደለ? ከምንም ነገር የጸዳ ፕላስ ደግሞ ኢኮኖሚካሊ አይተ ከሆነ እኛ ሀገር ብዙ ጊዜ ለምሳሌ የቲማቲም ምርትን በትንሿ አንስቼ ምሳሌ ስነግሬ ሲመረት ያለው ማሳ ላይ ያለውን ብክነትን ተመልከት ከዛ በኋላ እዚችው ከኛ ጀርባ ያለችውን ማርኬት ራሱ ዝም ብለብት ጎበኝ የቲማቲሙ እንትኑ ምንድነው ምንድነው ይደራረባል አይደለ ስለዚህ እስቲል ከስተመሮቹም ሆኑ ፕሮዲሱ የሚያደርጉም ሆኑ እንደገና ደግሞ የሚገዙ ሰዎች አዌርነስ የለውም ማለት ነው እና በአጠቃላይ ሴፍ ወይ ነው ማርኬት ፕሮዲውስ እንትን ማድረግ ነው ማመቻቸት ነውና፣ የምግብ ምርት ከምርቱ እስከ ተመጋቢው ድረስ ያለው ጥሩ ጤነኛ ኳሊቲውን የጠበቀ ሴፍ የሆነ እንደገና ደግሞ ብክነት የሌለው ማለት መባከን የለበትም። ኢኮኖሚካሊ እንደተመረተ ያመረት ነው ያ እንትኑ ፍሬሽነሱን እንደጠበቀ መድረስ አለበት ነው። ዲቴል ውስጡ እያንዳንዱ ስቴፕ በጣም ሰፊ የሆነ የራሱ የሆነ ስትራክቸር እና የራሱ የሆነ ፕሪንሲፕል ሳይንስ አለው እና እሱን በሂደት ወርክስ ውስጥ ሲገቡ የሀይቅ እና ፉድ ሳይንስ ይሄ ነው። በቃ ምግብ ሴፍቲ ኳሊቲ እነሱ እነሱ ላይ በጣም ትኩረት ሰጥቶ ይሰራል። በጣም በጣም ብሩም ማብራሪያ ነው የሰጠሽ በጣም ደስ የሚል ማብራሪያ ነው በገባሁት ዲፓርትመንት ያስባለኝ እና ቅድም መልሰሸዋል መጀመሪያ ጥያቄ እና እንደ አብዛኛው ተማሪ ዲፓርትመንት ስንመርጥ ግራጁዌት ካደረግኩኝ በኋላ ምንድን ነው ኦፖርቹኒቲው የቱጋ ልቀጠር እችላለሁ በምን ያክል ስኬል ምናምን የሚሉት ያስጨንቁናል እንደ አብዛኛው ተማሪ እና ፉድ ሳይንስ ተምሮ ግራጁዌት የሚያደርግ ተማሪ ምን አይነት ቦታዎች ላይ መቀጠር አድቫንቴጅ አለው? እስቲ እሱን የት የት ቦታዎች ላይ ሊቀጠር ይችላል እና ስራ ከማግኘቱ አንፃር እሱ እሱ ቅድም መለሰሽዋል ባለበት ፉድ ሳይንቲስት ቢኖር ይመረጣል። እና እንደው በቅርብ የሰማሁት እነዚህ ስሞል ፋክተሪዎች ሁላ የሆነ የራሳቸው የሆነ ቢዝነስ ሲጀምሩ አትሊስት አንድ በፉድ ሳይንስ የተመረቀ ሰራተኛ ያስፈልጋቸዋል የሚል እንትን አለ። ይሄ የምግብ ዋስትናና የሚባሉ ያወጡት ማለት ነው። እና ሀውማች ተፈላጊ ፊልድ እንደሆነ በዛ እኔ ተረድቻለሁ። ፐርሰናል እና የቅጥሮቹ ሆቴል ውስጥም እንደሚቀጠሩ በቅርቡ እኔ ሰምቻለሁ። ከኛ ሲነር የሆኑ ተማሪዎች እዛ ላይ ሆቴል ውስጥም እንደሚሰሩ። ከዛ ደግሞ የምግብ ውሃ ሊሆን ይችላል እና ምግብ ስል ውሃንም ጨምሮ ነው። ወይዘ ፈሳሽ የሚጠጡ የለስላሳ ምርቶች ሊሆን ይችላል የትኛውም እና ቢቨሬጅ ማለት ነው። ወደዛም ባሪፍ ባለፈ እንደዚህ ሱፐር ማርኬት ላይ የምናገኛቸው የታሸጉት አሉ አደለ። ስለዚህ ኤክስፓይር ዴቶችንም እነሱ እነሱ ላይም ስራዎች ብዙ ስላሉ ፋብሪካ ውስጥ ኤንጆ ውስጥም እንደዛ እንደዛ አይነት ቦታዎች ላይ ይሰራሉ ማለት ነው እና ሜይ ቢ እኔ ያልደረስኩባቸው ያልጠቀስኳቸውም ስላሉ ከዚህ በተጨማሪ በደንብ በመጠያየቅ ጥሩ የሆነ ግንዛቤ ኖሮን ፊልዱ ላይ ጥሩ ብንሰራ መልካም ያስባል።